አሰላም አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ሌላ ኢንዲፎዜ ቻናላችሁን ቤተሰቦች፣ እንዴት ናችሁ? ደህና ናችሁኝ? አልሓምዱሊላ ደህና ነን። ዛሬ እንግዲህ ጅዝ ልሰራ ነው ማለት ነው። ኦሬንጅ ወይም ደግሞ የብርቱካን አሲር ልሰራ ነው ማለት ነው። አብረን እንድንሰራ የ ትንሽ ልቀርጽላችሁ ብዬ ነው ማለት ነው። እስከ መጨረሻ ተከታተሉኝ። እንግዲህ ብርቱካን ማለት በጣም ጠቃሚ ነው። ቢያንስ በቀን አንዳንድ አንድ ብርጭቆ ብንጠጣ ምናምን ደግሞ አንዳንድ ፍሬ ከምግብ ከምሳ በኋላ አንዳንድ ፍሬ ብንበላ ብርቱካን ያው ቪታሚን ስላለው ጠቃሚ ነው ማለት ነው። ያው እኛ ባንከታተለውም ጠቃሚ ነው ለ ለጀስም ማለት ነው። ቪታሚን ሲ ስለሆነ ማለት ነው። እና ዛሬ እንግዲህ አሴር ልሰራ ይሄንን ስለቆረጥኩት ነው። ይሄን ቆርጥ ቆርጥ ስላረኩት ነው። ይሄ ደግሞ ገና ያልሰራሁት ነው። ይሄን ግምስ ግምስ እናደርገዋለን ማለት ነው። ያው ትንሽ እንትን ተቆርጠ ቆርሯል። ውስጡ ግን ንጹሕ ነው ማለት ነው። አጠቢዋለሁ ቆንጆ አድርጌ እና ይሄ ደግሞ መስሪያ ነው። የጅዝ መስሪያ በዚህ ነው የምሰራው። ታውኛላችሁ ማለት ነው ስሰራ። በጣም ቆንጆ ማሽን ነው ይሄ ደግሞ ማለት ነው። ይመቻል እሺ ውድ የቻናላችን ቤተሰቦች ላይክ ሰብስክራይ ሼር በማድረግ አበረታቱን። ላለሁኝ እና ጁዝን እየሰራሁ ታውኛላችሁ ማለት ነው። ቀላል ነው አሰራሯ። ስላል እንደዚህ ያደርገዋለሁ እዚህ ጋር አደርገዋለሁ ማለት ነው። ይሄ የራሱ እንትን አለው። ከዛ እንደዚህ ሲመረገ ይሰራል። እንደዚህ እያደረግን እንትን ማለት ነው። በጣም ቀላል አሰራር። በነገራችን ማሽን ዋጋውም ቀለል ነው። ደግሞም እንትን ይላል። በቃ ለአሲር ለብርቱካን አሲር እና ለሎሚ ሎሚ ደግሞ ከተሰራጩ በጣም እንትን ይላል። ይመቻል ማለት ነው። ለምን ለማሰር ማለት ነው። እና ያው ሌላ ኮተት ምናምን ነገር ከገባ አፏን ይቅርታ፣ ያው ላቀራረጽ፣ ያው ባንድ እጅ ስለሆነ ማለት ነው። አንድ እጅ እየዘራ ባንድ እጅ እና በመጨረሻ ምታወታላችሁ እንደሚመቻችሁ ተስፋ አለኝ ማለት ነው። እንግዲህ ከዚህ ጋር አስቀምጫ ይሄ ይሄን ገና አልቆራረጠው ነው የቆራረጥኩት ሳይሆን ይሄ ደግሞ ጁዞን ማለትበት እንትን እያለሁ አዘጋጅቻለሁ ማለት ነው። እስከታተሉኝ እየቆራረጥኩ ታወኛላችሁ። ታከናወኑ

የቀዳን ማሳያቸው ደፋብኝ። እሺ ውዶችዬ፣ እንግዲህ በስተመጨረሻም አሴራችን እዚህ ጋር ደርሷል ማለት ነው፣ ጁዝ ጁዛችን ደርሷል ማለት ነው። ያው አሰራሩ ቀላል ነው ብዬ ሙሉ ቪዲዮን አልቀረስኩትም። ለምን በአንድጅ ስለሆነ እየቀረዝኩ ያለሁት አልተመቸኝም። እና ደግሞ ማንጠቅጠቅ ያው የግድ ይሆንባችኋል። እንደዚህ አርጋችሁ በማጥለያ ማጥለል አለባችሁ ማለት ነው። ያው ሁላችንም እንደኔ መዳን ቤት የምትሰሩ ማለት ነው መቼም አይጠፋችሁም ማለት ነው። ሰሩ ይኖራ ትኖራላችሁና ማንም የሚጠፋው አጥለም አሰራሩ ቀላል ስለሆነ ማለት ነው። እና በዛ ብዬ ውማንጠፍጠፍ ማጥላሉ ብቻ ነው ያራሳየኋቸው፣ እንጂ ሁሉም ነገር አሳየቻችኋለሁ። ከዛ እዚህ እናደርገዋለን ማለት ነው። ከጁዝ ማጀርእያ እዚህ አደርገዋለሁ። ይመቻል፣ አስላ ለመቅዳት ይመቻል። እንደዚህ አረና ጁዚ እንደዚህ አደርገዋለሁ። በዚህኛው በጆ ማደርገው እንደልብ ያን በተቀበል፣ ጨርሰናል። እና ወጥቼ ይሄን ይመስል ነበር። አሁን ሰርቼ ጨርሻለሁኝ። በስተመጨረሻ ይሄን ይመስላል። አሴር ጁስ ማለት ነው። እና በጣም አሪፍ ነው እንዳልኳችሁ ቪታሚን ነው ብትጠጡ።